አይ ሩታ አሁን ደግሞ በቅናት መንፈስ መጣች፣ አልፈልግህም መንዲን በል ሄድ ብላ ስትስትል፣ አሁን ደግሞ እንደገና ሩታ ቤት ግብታ ላይ ብላ በቀራረችም። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውዴት ተከበራችሁ የህያት ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ነው። እኔ ጋ ሁሉም ሰላም ነው አልሐምዱሊላሂ። እኔ ምለው ማለት ነው ቅናት እንዴት ያደረጋ ታይ እንጂ ሩታ ፈጣሪ እንዲምርሽ ድዋርግ እንጂ ይሄ እንትን የምትዩ በቃ በጣም አግባብ አይደለም ማለት ነው። እሷ የሰው አታራግቼ እኔ አጣርቼ ነው ምንድን ብዬ ነው ብለሽ የምትዩ ጉዝናት እኮ አብርሽ እኮ ልጅ አለው እያለ ይባላል ነበር። እንኳን ሻንጣዋን ይዛ ሂዳ እናንተ ጋር እኖራለሁ እኮ ብላ ይፋ ስለተናገረች አሁን አንቺ ቤት ገብታለች ብለሽ ማመንሽ ትንሽ ይከብዳል። ለምን ቤት የሚኖር ሰው እኮ በአደባባይ ሻንጣውን ይዞ ይመጣል ይመጣል እንዴ? ወይ ደግሞ ህግ ተሆነ ህግ ቢይዝ ታዲያ ሌላ ሴት መግባት አይችልም። እን ህጉ፣ ሌላ እሷ ታዲያ፣ እሱ ተፈለገ እንዴት ነው ነገሩ? አልገባኝም። እሱ ተፈለገ ማኖሬት አላት፣ መኖር ትችላለች። ግን እንዴ ጨርሰናል። በህግ ጉዳይ ስቲ ነበር እኮ አሁን ደግሞ ነገሩን በህግ ነው የተያዘው። የልሽ ነው ተንጅሮቲ እንዴ፣ ሶስት አራት ቃል ትንሽ አይከብድም እንዴ እኔ እናሱ ቤት ለመኖረች ህግ ይዞታል። የልሽ ነው እንደ አንቺ እኮ ቤቱን ለቅሾ ወተሻር ቆየሽ እኮ አብርሽ ጋር ነበርሽ እንዴ። አሁን ድራማ መሆኑ በቃ ይፋ ወጣ። የእናንተ ዲራማ ማበቂያ የሌለው ማለት ነው። ትናንትና ደግሞ እንግዲህ እቺ ነገር ያልሻት ትናንትና የሆነች ልጅ ይዞ መጥቶ እንደዚህ እንደዚህ እስኪ ሄርሜላ ትቀናለች አትቀናም ብሎ ባረገው ነገር አሁን አንቺ ደግሞ መጥሽ እኔማ ጉዳያቸውን አሳያችኋለሁ ሁለታቸውንም እያልሽ ነው ሁለታቸውን ማሳያቸዋለሁ፣ ሁለታቸውን ማሳያቸዋለሁ፣ እና እሷንም እሱንም እያልሽ ነው። አቢልን ታዲያ ምን አድርገው ነው የምትሉት? አቢል እኮ እዛም እዚህም እዛም እዚህም እየገባ መከራው ምን አየ። ወይቺ ሄርሜላ ደግሞ ረጉር ነው። ለምን እንደዚያ አስፈልግ ለምን እረ ተው፣ ግራ አታጋቡን። እናቴ ግራ ገባን፣ ግራ ተጋብቶ ግራ ገባን። ለምን አስፈለገ ይሄ ነገር፣ መሆን የለበትም በቃ እንደ ስለዚህ እንደዚህ መሆን የለበትም። የማይሆን ነገር አታድርጉ ነው የምለው እኔ እስከ መቼ ነው እናንተ እንትን የምትሉት ማለት ነው? እስከ መቼ ነው እውነት እንዲህ ሁሌ የእናንተ ድራማ ባላለቀ ጊዜ፣ ታዲያ ህዝቡ ዝም ብሎ የሞኝን እናንተ አሁን ድራማ መሆኑ ግልጽና ግልጽ ነው ማለት ነው እኛ በህግ የጨረስ ጨርሰናል የሚያገናኝ ነገር የለም ብለሽ ብለሽ አሁን ደግሞ የኔና የእሱን ነገር ህግ የያዘው ነገር ስለሆነ እሷም እኔ ቤት ነው የምትኖረው። እዛ ቤት ስለገባች እሷንም ሁላቸውንም እች እችል ከቤት አንተነህና እሷን የመጣት ከዛ እንዳትገባ አብረሽ ጋር ያልሽ ነው አብረሽን እኮ የምትወጁ ግልጽ እኮ ነው። ስለዚህ የቅናት መንፈስ ባይሆን ብዬ አስባለሁ። ቅናት መጥፎ ነው። ህይወታችሁን ትጠራችሁን በቀንቅን ያደረግባችሁን እንጂ ስለማይጠቅማችሁ ይሄ ነገር፣ የምታደርገው ነገር ብታስቡበት ብዬ እላለሁ። ሩትዬ ጥሩ ስላል አይደለም። ስለዚህ እሱም መብቱ ነው የፈለገውን መያዝ፣ የፈለገውን ማፍቀር ይችላል ማለት ነው። ግዴታ እኔም ብቻ ብለሽ ማለት አትችም። ምክንያቱም አንቺ አልፈልግህም ብለሽ ስቲ እሱ ደግሞ ሌላይቱን መያዝ አይችልም እንዴ? አልፈለግም ታሽ አብራችሁ መኋ ምናተኋኋ ነው ከሆነ ታዲያ ለአብረሽ ጊዜ የለውም። አይ እናንተ ድራማ ኮ ሁለ ድራማችሁ በጣም ሀይለኛ ነው። ምንም የሚያበቃ ድራማ ስላል አደላ። አሁን ደግሞ ነገ ርዕሱ ምን እንደሆነ በደንብ እናያለን። ርዕሱ ደግሞ የነገው ርዕስ ደግሞ ምንድን ነው? አባይቦች እንግዲህ ራሱን ከነሱን እንጠብቃለን ማለት ነው። ነገር እሱ ደግሞ ሌላ ሆኖ ይመጣል። ስለዚህ እንደዚህ እንተም ማለት ምንድነው ነው የምለው። ሄዲ አቢል አቢል ሁላ አቢል አቢል እኮ በነገራችሁ ላይ ሄዲያውን ገባ በቃ ተበሸቀ። እውነት አንዳንዴ አቢል በጣም የሚያሳዝነኝ ለምን ሁላይ በሸቀ አልኳችሁ በቃ እንደ ያቺም ትመጣ እንደዚ አድርገህ ትለዋለህ፣ ይችም እንደዚ ዲ እሱ ምን ያደርግ ነው የምትሉ። ታዲያ ቤል አቢል እኮ ምንም ጥፋትም ሆነ ምንም ምንም ያደረገው ነገር የለም። ስለዚህ ሀቢልን እየመጣችሁ ላይ አትረብሹት። እውነት በጣም ያስጠላል። በጣም በጣም ማለት ነው። በጣም ይ ሁሌ በቃ እናንተ እኮ ረ ጉርነውና እኔ የእናንተ ስከፋ በጣም ከፋ። እስከ መቼ እንዲሁ ባላቅም አብርሽን እኮ መቀመጫ ሳጣችሁት። ረረረረረ አብርሽን እስኪ አንዳንዴ እንኳን እንኳ ለቀቅ አርጉት። የምንወዲያቸው የምናከብራችሁ እንደሁሌ አብርሽ አብርሽ አብርሽ አብርሽ፣ እንደገና ደግሞ ሚስኪኑ አቢል አቢል አቢል አቢል አቢል እረታው መጀመሪያ የምታደርጉትን ነገር ታረጋጉና አሰብ እያደረጋችሁ አርጉ እና ሰውን እንደ ሁሌ እንዴንትናተው እንዲ ሞኝ የቆጠራችሁ መሰለኝ። አሁን እንኳ ሳይ እንደ ጅል ነው ህዝቡን የምትቆጥሩት መሰለኝ። በቃ አረ ቆጠራችሁት ምን መሰለ ይደለ በደምብ አድርጋችሁ ነው እንደ ጅል የቆጠራችሁት። ስለዚህ የማይሆን ነገር እያደረጋችሁ? ሰውን አታብሽቁ እንላለን አይበቃም እንዴ ሁሌ በቃ እናንተ ነገር አላበቃም ስለዚህ አባይቦቼ ላይክ እና ሼር እያደረጋችሁ አበረታቱኝ የእናንተ ድራማ እንደሆነ ማብቂያ የለው ነው እንገባቸው እንዲያው ምንም ምንም በቃ የእናንተ እንትን ማብቂያ ስለሌለው ላይክ እና ሼር እያደረጋችሁ አበረታተኝ። እኔ ወዲ ወዳችኋለሁ፣ አከብራችኋለሁ። አለቅ እኔ ምስኪኗን አበረታተኝ እናቴ ሰምታችኋል። እናንተ መቼም የምታበረታቱት ያው ያደገውን ያው ሀብታሙን ነው። ወይኔ ደግሞ ምስኪኗን ማንም የሚያበረታታ የለም ማለት ነው እና መቻችሁን